የአማራ ክልል አሻጋሪና ዘላቂ ልማት እቅድ በክልሉ ሁለንተና እድገትን ከማጎናጸፍ ባሻገር ሰላምና መረጋጋትን ለማምጣት ሚናው ከፍተኛ መሆኑን በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የአማራ ክልል ከተማና መሠረተ ልማት ቢሮ ኃላፊ ዶክተር አሕመዲን መሐመድ ተናገሩ። በክልሉ ይፋ የተደረገው የ25 ዓመታት አሻጋሪና ዘላቂ ልማት እቅድ በሚመለከት ዘጋቢያችን ዘመኑ ይርጋ ከዶክተር አሕመዲን መሐመድ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ዶክተር አሕመዲን መሐመድ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት እዚህ ስለተገኙ ከልብ አመሰግናለሁ። አመሰግናለሁ። መልካም። የአማራ ክልል የ25 ዓመታት አሻጋሪና ዘላቂ የልማት ግቦችን ለማሳካት እቅድ አቅዷልና በመጀመሪያ እንደው ይሄ እቅድ ከዚህ ቀደም ከነበሩት እቅዶች ምን የተለየ ነገር ይዞ ይመጣል፣ ምን ልዩ ያደርገዋል የሚለውን ቀዳሚ እናደርግ። በዋነኝነት ይሄ ፍኖተ ካርታ የሚመለከተው ሰላምን ነው። የሚመለከተው ብልጽግናን ነው። የሚመለከተው ደግሞ ስልጣኔን ነው። የመጀመሪያ ትልቅ ውይይታ ይሄ ነው። የአማራ ክልል በሰው ሰራሽና ተፈጥሯዊ በግጭት ውስጥ ያለፈ ክልል ነው። ስለዚህ የዚህ የአምስት ዓመት እቅድ አፈጻጸሙ ምን ላይ ነው ያለው የሚለውም በደንብ የገመገመ እቅድ ነው። ያሁኑ የሃያ አምስት ዓመቱን ካየን ግን በጣም ሩቅ የሚያይ ነው። አንደኛ ባለ ሁሉን ያቀፈ ነው። ሁለተኛ ሳይንሳዊ ነው። ሶስተኛ ደግሞ ተተግባሪነቱን በደንብ የሚያሳይ ስለሆነ ከሌሎች አኳያ ልዩ ያደርገዋል። እንደው እንደ ከተማ ክላስተር ይህንን እቅድ ተግባራዊ ለማድረግ ወይም ለማስተግበር ያለው ዝግጁነት ምን ይመስላል የሚለውን ነገር እናንሳ በጥቂቱ። አንደኛውና ዋናው ዝግጁነት ይቻላሉ የሚለው ጠንካራ ስነ ልቦና ያስፈልጋል። እችላለሁ የሚል ይሄ ደግሞ ከመሪ ይጀምራል፣ ከመሪ ይጀምራል። ዋናው መሪው ባለቤት ሆኖ ይሄ እቅድ ችግሩ ይሄ ነው፣ ክፍተቴ ይሄ ነው አማራ ክልልን ለማሻገር አማራ ክልልን ለመቀየር ካለበት ችግግር አገግሞ ወደፊት የምናስበውን ሰላም ብልጽግናና ስልጣኔ ለማረጋገጥ መጀመሪያ መኒ መሪ በጣም ወሳኝ ነው የመሪ ባለራዕይነት የመሪ ጥበብ የመሪ አሻጋሪነት በጣም ወሳኝ ነው ሶ የመጀመሪያው ስራ የሚሆነው እንደ መሪ ዝግጁና ነው እንደ መሪ እንችላለን ነው የሚለው ሶ መሪው እንችላለን ብሎ ይሄን እቅድ ይሄንን እቅድና ቪዥን፣ ዓላማ፣ ርእይ ወደ ሌሎች ማጋባት ደግሞ የመሪው ስራ ነው። ይሄ በሀሳብ ደረጃ የይቻላል መንፈስ መፈጠሩ ዝግጁነቱን ያረጋግጣል፣ ቀጥሎ የሚቀሩ በርካታ ስራዎች ቢኖሩም ማለት ነው። ስለዚህ ሁለተኛው ችግር ውስጥ ነው ያለ ነው። አሁንም ቢሆን ግን አገራቶች የተቀየሩት ወይም ትልልቅ ድርጅቶች የምንላቸው ራሱ አሁን ዓለምን እየተቆጣጠሩ ያሉ ድርጅቶች የተቀየሩት በችግር ውስጥ ሆነው ስለዚህ በችግር ውስጥ ሆነን እንዴት መቀየር እንችላለን? የሚለው መጀመሪያ ራሳችንን ማስተማር ነው። ከችግር መውጣት እንደምንችልና ክልላችንን መቀየር እንደምንችል ራሳችንን ማስተማር ነው። ራሳችንን ካስተማርን በኋላ ከዛ ቀላል ነው፣ ሌላውን ማስተማር ሶ የመጀመሪያው ፋይትና የመጀመሪያው ትግል የሚሆነው ከራስ ጋር ነው። ከዚህ አኳያ ቲንክ ከዚህ ስልጠና በኋላ በየደረጃው ስልጠናውን ስለሚሰጥ እስከ ወረዳ ድረስ ይሄ የዝግጁነቱ ማረጋገጫ ስለሆነ በከተማ ዘርፍም በሌሎች ዘርፎችም የተለያዩ ዝግጁነቶች ይኖራል። በሰው ሀብት፣ በፋይናንስ በተቋም ግንባታ፣ በዚህ በኩል ደግሞ ያሉትን በሂደት እየተስተካከለ እየተስተካከለ ዝግጁነቱ ይቀጥላል ማለት ነው። እንዲህ አይነት በጣም የተለጠጠ እና አሻጋሪ ዘላቂ የልማት እቅድ ሲታቀድ ለመጀመሪያ ጊዜ ነው እና ጠቅልል ሲል በተለያየ መንገድ አንስትነዋል። ምን ምን ውጤት ይጠበቃል የሚለውን ነገር እናንሳ። አንደኛው የአማራ ክልል ካለበት ችግር ወጥቶ በሀገር ደረጃ ያለን ጸጋ እና የራሱን አቅም ተጠቅሞ አጠቃላይ በሀገራዊ እድገቱ ላይ የራሱን አበርክቶ የሚወጣ ክልል፣ በሰላሙም በልማቱም በመልካም አስተዳደር ጉዳዮችም ተስተካካይና ተወዳዳሪ ክልል ሆኖ መገኘት መስራት የሚችል ይሄንን ሊያሻግሩ የሚችሉ መሪዎች በሀገር ደረጃ ክልሎች ጋር አብረው በወንድማማችነት በትማማችነት መስራት የሚችል ክልል ሰላሙ የተረጋገጠ የበለጸገና ስልጣኔ ውስጥ የገባ ክልል ሆኖ የምናየው እና ይሄን ሊያመጣ የሚችል እቅድ ነው። በመከተል ርዕሰ መስተዳድር ማዕረግ የከተሞች ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን መሐመድ ለሰጡን ጊዜና ለአነሳናቸው ጥያቄዎች ለሰጡን ምላሽ ከልብ አመሰግናለሁ ችን አመሰግናለሁ።